ግማሽ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም ርዕሰ ዜናዎቹን ከዚህ ቀደም ለጠቅላይ ሚኒስትሩ በፋኖ ከበባ ውስጥ ነኝ ብለው ተማጽኖ ያቀረቡት አረጋ ከበደ አሁን በፋኖ ኃይሎች እየተሳደዱ እንደሆነ ተሰማ። አቶ አረጋ ከበደ ወደ ሰቆጣ ሊሄዱም አስበው የነበረ ቢሆንም የፋኖ አፈ ሙዞች ወደ እሳቸው አነጣጥረዋል። አረጋ በሄሊኮፕተር ሊፈናጠሩ ነውም ተብሏል። አረጋ ከበደን ስጋት ላይ የጣላቸው ጉዳይ በዝርዝር የምንመለከተው አጀንዳችን ነው። በሌላ በኩል በግንባር መረጃዎቻችን የፋኑ ኃይሎችና የአገዛዙ ኃይሎች የሚያደርጉት ውጊያ ዛሬም እንደቀጠለ ነው። በጎጃም በተለያዩ ግንባሮች የፋኑ ኃይሎች ድልን ተቀናጅተዋል። የፋኑ ኃይሎች ደብረ ኤልያስ ዘልቀው በመግባት ታላቅ ኦፕሬሽንም ሰርተዋል። የአገዛዙ ጦር እንደ ቅጠልም መርገፉን የተነገረ አዋጊዎቹን ሳይቀር በፋኑ ጥይት የተነጠቀው የብልጽግና ጦር የያዛቸውን ከተማዎች እየለቀቀ ለፋኖ ማስረከቡም ተነግረዋል። ከጎጃም የተሰሙ እጅግ የበዙም የጦር ግንባር መረጃዎችን ይዘናል እናስደምጣቸዋለን። በጎንደርም እንዲሁ የፋኖ ኃይሎች መብረቃዊ ጥቃት ፈጽመዋል። የጎንደር ኃይሎች ወደፊት እየገሰገሱ ነው። በርካታ የአገዛዙ ጦር ሙትና ቁስለኛ ሆኗል። ጉዳዩን በዝርዝር እንመለከተዋለን። በትላንትና ሁለት ምሽት አዲስ አበባም ቀውጢ የሆነ ምሽት ተከስታለች ቦሌ ኤርፖርት በታንክ በብረት ለበስ እንዲሁም ድሽቃን ጨምሮ ከፍተኛ የታጠቁ ኃይሎች ከበባም አድርገውበት እንደነበረም ተሰምቷል ስለ ጉዳዩ የደረሰንን መረጃ ወደ እናንተ የማቀርበው ይሆናል ኤርትራ ኢትዮጵያን ስለማስጠንቀቋ እንዲሁም አሁናዊ ስለ እስራኤል ሰደድ እሳት መረጃ አበይት ጉዳያችን የሚዳሰሱ አጀንዳዎች ናቸው እኚህንና ሌሎች በርከት ያሉ ጉዳዮችን ይዘናል ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆይ ያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማች ተመልካቾቹ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሃሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ውድ መረጃዎች አለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ የብሩኪና ፋሶ ዜጎች መሪያቸውን ለመጠበቅ ጎዳና ላይ ማደር ጀመሩ። የብሩኪና ፋሶ ዜጎች ፕሬዝዳንት ኢብራሂም ትራውሬ ለመጠበቅ ሲባል ማታ ማታ በመንገድ አደባባዮች ላይ ተኝተው ያድራሉ። ማንም ሳያስገድዳቸው፣ ማንም ተጽዕኖ ሳያደርግባቸው መሪያቸውን ለመጠበቅ ሲሉ መንገድ ላይ ያድራሉ። ይህ ጉዳይ በተለይ አንድ የአሜሪካ ሴናተር ኢብራሂም ትራውሬ ወርቃችንን ራሳችን እንጠቀምበታለን ብሎም ባወጣው ሕግ ላይ ደስተኛ አለመሆኑንና ተራውሬ የሀገሪቷን ወርቅ ለራሱ ስልጣን ማስጠበቂያ አድርጎታል የሚል ክስ ካቀረቡበት በኋላ የቡርኪና ፋሶ ዜጎች ፕሬዚዳንት ኢብራሂም ትራውሬን ለመጠበቅ ማታ ማታ በዋና ዋና አደባባዮች ላይ ተኝተው እንደሚያድሩ ከሰሞኑ ከቡርኪና ፋሶም የነበረው ታዋቂ ጋናዊ ዩቲበር ወዴማያ በሀገሪቱ ጎዳናዎች ላይ ሲዘዋወር አረጋግጫለሁ ብለዋል። ዜጎች ለአንድ ሀገር መሪ በፍቅር እንዲወድቃሉ እኛ ሀገር ደግሞ ጉዳዩ ሌላ ነው። ብልጽግና ከደርግ የባሰውን አፈሳ እያደረገም ዜጎቹን በግድ ስልጣኔንና ወንበሬን አስጠብቁልኝ እያለ ነው። በደርግ ወቅት ወጣቶች በግድ እየታፈኑ ወደ ወታደራዊ ማሰልጠኛ ይወሰዱ ነበር። በዚህ መጠን ሕፃናት ግን አልነበሩም። እነዚህን ሕፃናት በምስሉ ላይ ተመልከቷቸው። የዞኑ ኮሚኒኬሽን ገጽ ሳይቀር በይፋ የሚለጥፈውንም ተመልከቱም። ሕፃናት በግዳጅ ከደርግ በከፋም አፈሳም እየተወሰዱ ነው። በችግር ጎዳና ላይ የወጡ ህጻናትን ይይዟቸዋል። አንድ ሰሞን ትምህርት ቤት ወይንም ሌላ ቦታም ያሰነብቷቸዋል። የቆሎ ተማሪዎችንም በቡድኑም ሆነም በተናጥል ሲሄዱ ይይዟቸዋል። እረኞችን ተማሪዎችንም ይይዟቸዋል። በቤተሰቦቻቸው ችግር ምክንያት ገና በለጋ እድሜያቸው በመኪና ረዳትነትም በሌላም ስራ እየተሰማሩትንም ያፍሷቸዋል። በሌላም ሁኔታ ያሉትን ዕድሜያቸው ለውትድርና ያልደረሱትን በግድ አፍነው አንድ ማዕከል ያ ያሰባስቧቸዋል። ከዛም ኮታይን አሟልቻለሁ ብሎም ያስረክቧቸዋል። ይህ ከደርግ የባሰ ህፃናትን ለውትድርና መመልመል ስልጣናቸውን የሚታደግ መስሏቸዋል። ህዝብ አገር ለመከላከል ሲሆን ልጁን መርቆ ይሰጣል። ከብቶቹን በሰላም አውሎ ይመጣል ብሎ የሚጠብቀውን ልጁን፣ ተምሮ ይመለሳል ብሎ የሚጠበቀውን ልጁን፣ ሱቅ ተልኮ ይመለሳል የተባለውን ልጁን፣ ከተማ ሄዶ ይመለሳል ብሎ የሚናፍቀው ልጁን በዚህ መንገድ በጥጋብ ተነ ይሁን ብሎ የሚተዋባትም ሆነ ህዝብ የሚኖር አይመስለኝም። ይህ የአገዛዙ አረመኔነት የነበሩትን እሳቶች ያቀጣጥላል እንጂም እድሜያቸውን የሚያራዝም ከመሰላቸው የምርም ስተዋል ማለት ነው። የህፃን ልጁን መታፈስ እያየ ዝም ብሎ የሚቀመጥ ቤተሰብ ይኖራል ብለን አንጠብቅም። ከየመንገዱና ሰፈሩ እየታፈሱም ወደ ወታደራዊ ካምፕ የሚላኩት ህፃናት በከፊል ይህንን ይመስላሉ። የመንግስት ሚዲያዎችና የክልል ኮሚኒኬሽን ቢሮዎች ደግሞ ከአለምንም ሀፍረት ፎቶአቸውን እንዲህ እየለቀቁትም ይገኛሉ። አብዛኞቹ በ14ና 16 እድሜ ያሉ እንደሆኑም መገመት ይቻላል። ይህ ደግሞ የሀገሪቱንም ሆነም አለም አቀፍ የህፃናት ደህንነት ስምምነ ስምምነት የጣሰ ነው። እነዚህን ህጻናት እስኪ ተመልከቷቸው። ተዋጊ ካነሰ ህፃናትን ከመማገድ ጦርነቱን ለማስቆም ጥረት ማድረግ አይሻልም ወይ? ሲል የዝግጅት ክፍላችን ይጠይቃል። መረጃ ወደ ያስኩባቸው የጦር ግንባር መረጃዎች ያለፋለው በቅድሚያም ጎጃም ላይ የብርህኛው ቀስተ ደመና ብርጌድ ፋኖዎች የብልጽግናን ጦር ረፈረፉት። ተጠናክሮ በቀጠለው ዘመቻ አንድነት በአማራ ፋኖ በጎጃም የቀንጌቴ ኦፍቴ ንጉስ ስድስተኛ ክፍለ ጦር የብርህኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ ዘልቀው በመግባት የብልጽግናን ጦር ረፍርፈውታል። በትላንትናው እለት የብርህኛው ቀስተ ደመና ብርጌድ ሁሉም ሻለቃዎች በብርጌዱ ዘመቻ መሪም በመቶ አለቃ አብርሃም ጸጋው እየተመሩም ደብረ ኤልያስ ከተማ በመግባት ከቴክኒክ አካባቢም እስከ ፋብሪካም አካባቢ ያለውን ቀጠና በመሸፈን ተጠግቶም በማደር ከጠዋቱ 12 ሰዓት ላይ ውጊያ በመክፈት የብልጽግናን መንግሥት አስጠባቂውን ሰራዊት የአብየን ወንበር አስጠባቂ ቡችሎችና ሚሊሻዎችን ሰላም አስከባሪ አድማ ብተናን በብሬን በስናይፐር በክላሽና በአብራራው ጥይት ሲያናዝዙት አርፍደዋል፣ ሲሉም የመረጃ ምንጮቻችን ገልጸዋል። ከጠዋቱ 12 ሰዓት እስከ ጠዋቱም አንድ ሰዓት ተኩል ለአንድ ሰዓት ተኩል ያክል የቆየን ለረዥም ሰዓት የእጅ በእጅ ውጊያ የተደረገበት ላስጨራሽ ትንቅንቅ የታየበትና ታላቅ ድል የተገኘበት አውደ ውጊያም አድርገናል፣ ሲሉም የፋኖ ኃይሎች ገልጸዋል። ተናዳፊዎቹ ቀስተ ደመናዎች ተናዳፊዎቹ ቀስተ ደመናዎች እስከ መሃል ከተማ ዘልቀው በመግባት አደባባዩ ላይ ብዙ ሚሊሻዎችንና አድማ ብትናም ረፍርፈው እንዲሁም ለመቁረጥ ከአብሸም ካምፕ ወደ ፋብሪካ የመጣውን የመከላከያ ሰራዊት ደፍጠው በመጠበቅ እጅ በእጅ በመግጠም አይቀጡ ቅጣት በመቅጣት ሙትና ቁስለኛ አድርገውታል፣ ሲሉም የመረጃ ምንጮቻችን ገልጸውልናል። በዚህም አስደናቂ ውጊያም የተገኙ ድሎች እነዚህ ናቸው፣ ሲሉም የፋኖ ኃይሎች ገልጸዋል። የብልጽግና ጦር አስከሬንና ቁስለኛ ሲጎትት በአምቡላንስና በአይሱዚም እያመላለሰም መረጃ እንዳይወጣበት ካምፕ እያስገባ ሲከምር አርፍደዋል። የብልጽግና ጦር በእጅጉ ስለተ መታም ያገኙትን የከተማ ነዋሪ ሁሉም እየደበደበም ይገኛሉ። በዚህም እማኞቻችንም ለመጠጋት ባለመቻላቸው በቁጥር ቁጥራዊ መረጃዎችን ልናገኝ አልቻልንም። በተጨባጭም ከደብረ ኤልያስ ሆስፒታል ሶስት የሚሊሻ አስከሬን ወጥቷል። በሞትና በሕይወት መካከል ያሉ ከባድ ቁስለኞችን በአምፑላንስና በአይሱዜም በሸራ ተጠርዘው ወደ ደብረ ማርቆስ ሪፈር ተልከዋል። በሌላ የአውደ ውጊያ መረጃችን ረመጧ የአማራ ፋኖ በጎጃም ጎጃም አገው ምድር የኤፍሬም አጥናፉ ብርጌድ ሻለቃ በብርጌዷ ምክትል ጦር አዛዥ ሃምሳ አለቃ ለማ አማረና በሻለቋ ምክትል ጦር አዛዥ ሻምበል አበበቢተው እየተመራች በዛሬው ዕለት ከአዳይታ ቀበሌ እስከ አዲስ ቅድም ከተማ ጤና ጣቢያ ድረስ እያባረረች ከቀነደሸችው ከዘጠኝ በላይ የአገዛዙ ሰራዊት ስድስቱ በሽንኩሪ ቅዱስ ሚካኤል ቤተ ክርስቲያን አጠር ግቢ ውስጥ ሲቀበሩ ሶስቱ የአገዛዙ ሰራዊት ከተ የተነጠፉበት እስካሁን አልተነሱምም ተብሏል። በተጨማሪም የአድማ ብተና ዋጊውን ጨምሮም ከሰባት በላይ የአብይ አህመድ ፈረስ በከባድ ሁኔታ ቆስሎ የሚታከምበት አዲስ ቅድም ጤና ጣቢያ በረመጦቹ ቁጥጥር ስር ገብቶ ስለነበር ጣዝማ ከተባለ የግል ክሊኒክ ህክምና እየተደረገላቸው ይገኛሉ። በተመሳሳይ ሶስት ክፍለ ጦር ሰራዊት ይዞ በመንቀሳቀስ ከአስር ቀን በላይ የፍራቻ ጉዞ በኋላ ዛሬ ሌሊት ፋክታ አቅራቢያ ደርሶ መውጫ ቀዳዳዎችን ሁሉ ተዘግተውበት ምላጭ ተራራን አድኝኝ ብሎ የመሸገውን የብልጽግናን ጦር ለመርዳት ከአዲስ ቅድም ከተማም ተንቀሳቅሶ የነበረው የብልጽግና ጦር መፍረሱ ተነገረ። የፋኖ ኃይሎች ባደረሱበት ከፍተኛ ጥቃት ሰራዊቱ ብትንትኑ እንደወጣ ነው። የደረሰኝ መረጃም የሚያሳየው በኮማንዶ አያሌው ግዛት የሚመሩት ኤፍሬም አጥናፉ ብርጌድ ሻለቃ ተርቦች በፋኖ መንግስቱ ጥላሁን ከምትመራው የብርጌዷ ተወርዋሪ ኃይል ጋር በመ ቅናጀት ከዝም ባይታ ጉድር ድልድይ አካባቢ ተቀብለው በአግባቡ ቀጥቅጠውት እስከ አዲስ ቅደም ከተማ እያባረሩ እንደመለሱት ነው የተነገረው። በዚህ የዝም ጉድር ድልድይ ግንባር የተረጋገጠ ስድስት የአብይ አህመድ አጉዛ በተነጠፈበት ሲቀር ብዙዎቹ ቁስልኛ መሆናቸውን ነው ያረጋገጥ ነው። ዛሬ በተደረገው አጠቃላይ የሁለቱ ግንባሮች አውደ ውጊያ 15 የብልጽግና ኃይል ሲደመሰስ የአድማ ብት ፈተና አዋጊውን ጨምሮ ብዙዎች ከባድ ቁስለኛ እንደሆኑ ነው የተሰማው። የብልጽግና ጦር ወደ ምላጭ ተራራ ለመውጣት ሲሯሯጥ በድንገት ያገኘውን አንድ የደብረ ዘይት አካባቢም አርሶ አደር የረሸነ ሲሆን በመድፍና በሚተኩሰው የዙ 23 እንዲሁም ድሽቃ ጥይትም የቤት እንስሳትን ጨምሮ በማህበረሰቦች ንብረት ላይ ከፍተኛ ጉዳትም አድርሷል ነው የተባለው። ጎጄ በዚያ አላበቃ ግንባሮቹን አውደ ውጊያዎቹን በማስፋት የብልጽግናን ሰራዊት እየፈጀው ነው። የወንበርማ ብርጌድ ቆምጠው ሻለቃ በአገዛዙ ሰራዊት ላይ ከባድ ቁሳዊና ሰብአዊ ኪሳራም አደረሰም። ከባለፈው ሳምንት ጀምሮ በነበሩት ቀናት የአማራ ፋኖ ነው በጎጃም አምስተኛ ክፍለ ጦር የወንበርማ ብርጌድ ቆምጠው ሻለቃ ሸንዲ ከተማ በመግባት በአገዛዙ ሰራዊት ላይ ከባድ ቁሳዊና ሰብአዊ ኪሳራ ማድረሱን ለሚዲያችን የደረሰው መረጃ ያመላክታል። ህዝብን መመዝበር የዘውትር ስራው የሆነው አውዳሚው የብልጽግና ሰራዊት ትላንት ንጋት ከሌሊት አስር ሰዓት ጀምሮም ከሸንዲ ከተማ ወደ ኮኪናም ወገዳድ የገጠር ቀበሌዎች በተንቀሳቀሰበት ዕለት ተምዘግዛጌው ቆምጠው ሻለቃም ሻንዲ ከተማ በመግባት ከብልጽግና ጋር የሶስት ሰዓት ውጊያም አድርጋለች። በዚህ ትንቅንቅ ሰባት የስርዓቱ ጠባቂዎች እስከ ወዲያኛው ሲሸኙም፣ አስሩ ቁስለኛ መሆናቸውም ታውቋል። ይህ ቆምጠው ሻለቃ ሻምበል አንድ፣ ሻምበል ሁለትናም፣ ሻምበል ሶስት ሚሊኒየም ትምህርት ቤት ሙስሊሞች መስጂ ድና ደሮ ገበያ በሚባሉ የሸንዲ ከተሞች ሶስት አቅጣጫዎች በመግባት የብልጽግናን ጦር ከረፈረፉት በኋላ ለሁለት ሰዓት የሸንዲ ከተማን መቆጣጠር ችለው የሚፈልጉትን ፈጽመው መውጣታቸውም ተነግሯል። የቆምጠው ሻለቃ ዋና አዛዥ አባይ እንደገለጸውም የብልጽግና ጦር እንዳቀደው ሳይሆን ጀግናው የአማራ ፋኖ በፈለገው መንገድ አንጸባራቂ ድል ማስመዝገብ ተችሎም ወጥተናል ሲሎም ገልጸዋል። በሌላ በኩል የወንበርማ ብርጌድ ንስር ሻለቃ አበ ጽጋማ ላይ የሰፈረውን የብልጽግናን ጦር በታትናው ውላለች። ንስር ሻለቃ በፈጸመችው ግዳጅ አምስት የስርዓቱ ጠባቂ ስትሸኝ አራቱን ቁስለኛም ማድረጓ ነው የተነገረው። የተረፈውም ሰራዊት እግሪ አውጭኝ ብሎ ተራራውን ለቆ ወደ አጼ ገብርኤል ሸሽተዋል። በአጠቃላይ ብልጽግና ለሁለት ሳምንት የዶለተውን በየቀበሌዎቹ ኃይል አስቀምጬ ግብዓተ ግብር እሰበስባለው ቢለም። እቅዱ ከመክሸፉም በላይ የብልጽግና ጦር የፋኖንክ እንደ መቋቋምና ራሱን መከላከል እንኳን እንዳይችል ተደርጓል ሲል የንስር ሻለቃ ዋና አዛዥ ተመስገን ገልጿል። ዛሬ ጠዋት በተሰማ ሰበር መረጃ የአብይ አህመድ ሰራዊት የአማራ ፋኖ በጎጃም የአዲስ አለማየውን ሰባተኛ ክፍለ ጦርን እየተቀላቀሉ ነው። አንደኛ ተላጓሉ ብርጌድ አራት ሚሊሻ ሲቀላቀሉ፣ ሁለተኛ አብር ጅሃት ብርጌድን አንድ ፖሊስና አንድ ሚሊሻ ወደ ፋኖ ኃይሎች ተቀላቅለዋል። ከአምበር ከተማና ከየጁቤ ከተማ የመሸገው የብልጽግና ኃይል በየቀኑ እየተበተነም ፋኖን እየተቀላቀለ ነው። የቀጠናው ፋኖ መጠናከር እረፍት የነሳው የብልጽግና ኃይል እጅም እየሰጠ ይገኛል። ለዚህም ነው በትናንትናው ዕለት ብቻ ስድስት የብልጽግና ኃይል ፋኖን እየተቀላቀለው። በሌላ ግንባርም በስርዓቱ ወንበር ጠባቂ ሰራዊት ላይ እርምጃ ተወስዷል። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ውስጥ የሚገኘው ወርቅ አባይ ብርጌድ በቢዛሞ ከተደራጀው ናቸው ሀብቴ ሻለቃ ጋር በመቀናጀት አንበር ከተማ በነበረው ወራሪ የብልጽግና ሰራዊት ላይ ከባድ ጥቃት ማድረሳቸውን ለሚዲያችን ገልጸዋል። ወርቅ አባይ ብርጌድና ሀብቴ ሻለቃ በጥምረት በወሰዱት እርምጃ 13 የብልጽግና ሰራዊት አባላት ሲደመሰሱ 23ቱ ቆስለዋል ነው የተባለው። ከሟቾቹ መካከል የሚሊሻ ኃላፊ የነበረው ሙሐመድ አህመድ መሸኘቱም ተረጋግጧል። ይህ ብልጽግና ጦር በተወሰደበት እርምጃ የተደመሰሱ አባላቱን ለመተካትና የተረፉትን ለማዳን ከሸንዲም ተጨማሪ ኃይል ማስጫኑም ታውቋል። በዚህ አውደ ውጊያም ሶስት ክላሽንኮቭ መሳሪያዎችን በምርኮ መገኘቱን የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለም የአማራ ፋኖ አንድነት በጎንደርም ድል ተቀናጅቷል። የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነ ሶስተኛ ኮር እንደ እዝ በተጀመረው ውጊያና የብልጽግናን ጦር በማጽዳት ወደፊት የመራመድ ዘመቻ ራሳ ሞራ ውብነ ሶስተኛ ኮር ዛሬም የብልጽግናን አሽከሮች የሆነውን አድማ ብተናና ሚሊሻን በጠያይሞቹ ሲገረፉ ውለዋል በዚህም በርካታ የአገዛዙ ሰራዊትን ጨምሮ ሚሊሻና አድማ ብተና በፋኖ ጥይት የተቆሉ ሲሆን ከሞት የተረፈውም በምርኮኛ ተይዟል ተብሏል ይህ በእንዲህ እንዳለ ከመዲናዋ ወደ ተሰማው መረጃ ሳልፍ ትላንት ከምሽቱ 3:35 ላይ አዲስ አበባ ኤርፖርት ቪአይፒ መግቢያውና የቦሌ ኤርፖርት አካባቢው በጣም በከፍተኛ ጦር አካባቢው በታጣቂዎች ተሞልቶ አካባቢውም በጭንቀት እንዳመሸ ተነግሮናል። የያዙት መሳሪያ የጎማ ታንክ፣ ብረት ለበስ ታንኮችና ዲሽቃም የጠመዶም ፓትሮሎች፣ እግረኛ ወታደር በብዛት እንደነበሩም አረጋግጠናል። ከታቦት ማደሪያው እስከ አዲስ እስከተሰራውም ድልድይ ድረስ ግጥም ብለው እንደነበረም ተነግረዋል። ምን እንደተፈጠረ አናውቅም። በጣም ነው የሚያስፈሩት። ቦታው በከባባድ መሳሪያና በሰራዊት ተጥለቅልቋል፣ ስሉን በሰዓቱ መረጃውን ያደረሱን የመረጃ ምንጮቻችን ገልጸውልን ነበር። ከመስቀል አደባባይ በኋላ ከሶስት ሰዓት ከአርባ አምስት ጀምሮ መንገዱ ዝግ ተደርጎ እንደነበርም ገልጸውልኛል። እስካሁን ነገሩ ግልጽ ባይሆንም በርካቶች ግን የተለያዩ ግምቶችን እያስቀመጡ ነው። የዚህን ጉዳይ ምክንያቶች ቀጥሎ በሚኖረው የዜና ወጀ በሰፊው ይዤ የምቀርበው ይሆናል። ፉትቦል ስናዳሪነትና በአንዳነት መገለጫው ነው የሚባልለት አቶ አረጋ ከበደና ካቢናቸው የዋግ ምራ ብሔረሰብ ዞን አስተዳደር ዋና ከተማ ወደሆነችው ሰቆጣ ከተማ በዛሬ ዕለት ይጓዛሉ ተብሏል። ከብአዴን አመራሮች ጋር ሌሎች የፌዴራል ባለሥልጣናት ስለሚገኙ በሄሊኮፕተር ሊጓዙ ይችላሉ የተባለ ሲሆን፣ ይህ የማይሆን ከሆነ ግን ከኮምቦልቻ ተነስተው በባቲና በጭፍራ እንዲሁም በቆቦና በኮረም ከተሞች አቋርጠው ወደ ሰቆጣ ከተማ ይገባሉ ተብሏል። አቶ አረጋ ከበደ በፕሌን ተሳፍረው ላሊበላ ኤርፖርት ከወረዱ በኋላም በየብስ ትራንስፖርት ከላሊበላ ወደ ሰቆጣ ከተማ ለመጓዝ የሚቀላቸው ቢሆንም ነገር ግን ቀጠናው በአማራ ፋኖ በወሎም ስለተያዘም ይህንን በፍጹም ሊሞክሩት እንደማይችሉም የውስጥ ምንጮች ነግረውኛል። አቶ አረጋ ከበደ ከዚህ ቀደም የፋኖ ኃይሎች ከበባ ውስጥ አስገብተውኛል ሲሉም ለጠቅላይ ሚኒስትር አብይ አህመድ ተማጽኖ ማቅረባቸውም ይታወሳል። አሁንም አቶ አረጋ ከበደም ወደ ሰቆጣ ከተማ ሊጓዙ መሆናቸውን የሰሙ የፋኖ ኃይሎች በሁሉም አካባቢ አፈሙዛቸውን አነጣጥረው እሳቸውን እየጠበቁ እንደሆነ ተነግረዋል። የአረጋ ከበደም ጠባቂዎችም ሆነም የአረጋ ከበደ ካቢኔዎች ጉዞ እንዲሰረዝ የጠየቁ ሲሆን በከፍተኛ ስጋት ውስጥ እንደሆኑም ተናግረዋል። ይህ በእንዲህ እንዳለ የኤርትራ መንግስት የኢትዮጵያን መንግስት አስጠነቀቀ። የኤርትራ መንግስት በኢትዮጵያም የብልጽግና የፖለቲካ አካላት ላይ ከባድ ክስ አቅርበዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ዛሬ ባወጡት መግለጫ አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች በሉዓላዊ ጎረቤት ሀገራቸው ግዛት ላይ የቁጥጥር ምኞት እያሳዩ ነው ሲልም ከሰዋል። ቃል አቀባዩ በ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ እነዚህ የኢትዮጵያ አካላት ፍላጎታቸውን ለማሳካት ሲፈልጉ በወታደራዊ ኃይል በማስፈራራት፣ ሌላ ጊዜ ደግሞ ታሪካዊ ወይንም ህጋዊ ነን የሚሉ ምክንያቶችን በመደርደር ሊያስፈራሩ እየሞከሩ ናቸው ሲሉም ገልጸዋል። ይህ አይነቱ አካሄድ ሊታሰብ ወይንም ሊታለፍ የማይችል ቀይ መስመር ነው ያሉት የማነም ድርጊቱ ከፍተኛ ፖለቲካዊ ስድብ ነው ሲሉም ድርጊቱን አውግዘዋል። የኢትዮጵያ መንግስትንም እንዲጠነቀቅ አሳስበዋል። በመጨረሻም ሁለት የውጭ መረጃዎችን ላጋራችሁና ላብቃ። በቅድሚያም እስራኤል የእስራኤል የእሳት አደጋ ሰራተኞች በኢየሩሳሌም ዙሪያ ተከስቶም 48 ሰዓት ያስቆጠረውን ሰደድ እሳት ለመቆጣጠር ጥረት ማድረጋቸውን ቀጥለዋል። ጥረታቸውም ፍሬ እያፈራ መሆኑ ተሰምቷል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን አደጋውን ለመከላከል ይረዳል የተባለው የቁሳቁስ ድጋፍ ማድረጋቸውም ተገልጿል። ከትላንት ጀምሮ የኢየሩሳሌም ቴላቪቭ መንገድን ጨምሮም የተዘጉ ዋና ዋና መንገዶች ለእንቅስቃሴ ክፍት እየተደረጉ መሆናቸውንም የአገሪቱ ፖሊስ አስታውቋል። ሰደድ እሳቱ ረቡዕ ዕለት ከተከሰተ በኋላ ፖሊስ ከኢየሩሳሌም ወደ ቴልአቪቭ የሚወስደውን መንገድ በመዝጋት በሺዎች የሚቆጠሩ ነዋሪዎችን እሳቱ ከተከሰተበት አካባቢም እንዲወጡ ማድረጉም ይታወሳል። 163 የእሳት አደጋ ተከላካይ ቡድኖችና 12 አውሮፕላኖች አደጋውን ለመቆጣጠር እየሰሩ መሆናቸውን የእስራኤል የእሳት አደጋ መከላከያ አገልግሎት ገልጿል። የነፍስ አደን ሰራተኞች እስካሁን ሁለት ነፍሰ ጡር እናቶችና ሁለት ህጻናቶችን ጨምሮ በጭስ ለታፈኑና መቃጠሉ ለደረሰባቸው 23 ሰዎች ሕክምና ማድረጋቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ የአስቸኳይ ጊዜም አዋጅ ማወጃቸውም የሚታወስ ነው። ወታደሮቹ የአደጋ መከላከያ ጥረቱን ለማገዝ የተሰማሩ ሲሆን በአደጋው ምክንያትም በርካታ የነጻነት ቀን በዓል ዝግጅቶችም ተሰርዘዋል። በከፍተኛ ሙቀትና በኃይለኛ ነፋስ እየታገዘ በደን በተሸፈኑ አካባቢዎች በፍጥነት በመዛመት ላይ ያለውን እሳት ለማቆምም በርብርብ ላይ ይገኛሉ። በአደጋው እስካሁን 17 የእሳት አደጋ ሰራተኞች መቁሰላቸውን ፍራንስ 24 ዘግበዋል። የእሳት አደጋው ትላንትናና ቀደም ብሎ በነበሩት ቀናቶች ከነበረው ፍጥነቱ ቀንሶም አሁን በቁጥጥር ስር ለማዋል ከፍተኛ ጥረት እየተደረገ ሲሆን አመርቂ ውጤትም እየታየ እንደሆነ ተገልጿል። በመጨረሻም አነጋጋሪውን የትራምፕ ጋርድ ሁኔታ እንመልከት። ግራ በሚያጋቡ ውሳኔዎቻቸው የሚታወቁት ፕሬዚዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከተሞከረባቸውም የግድያ ሙከራ በኋላ ጥበቆቻቸው ለየት ያሉ ሆነዋል። ይህ በምስሉ ላይ የምትመለከቱት ሮቦኮፕ የሚል ቅጽል የወጣለት የትራምፕ ጋርድ ነው። ይህ ጋርድ በምስሉ ላይ እንደምታዩት የትም ቦታ ላይ ትልቅ ጥቁር ካፖርት ለብሶ የግራ እጁን ትንሽ ጣት በቀኝ እጁ ይዞ ነው ሁሌም የሚታየው። ትንሽ ጣቱን አይልቃትም፣ ተጀምሮም እስኪያበቃ እሷን ይዞ በአይኖቹ ዙሪያውን በፍጥነት እየቃኘ ትራምፕን ይከታተላል። ለምን ለምንድነው ትንሽ ጣቱን ይዞ የሚከተለው ከተባለ ምክንያቱ ደግሞ የሰው ላይ ትንሽ ጣቱን ይዞ የምታዩት ሁለት እጆች የእውነት እጆች አይደሉም፣ አርቲፊሻል የፕላስቲክ እጆች ናቸው። የእሱ የእውነት እጆች ያሉት ከካፖርት ውስጥ ነው የተቀባበሉ አውቶማቲክ መሳሪያ ይዘው ይገኛሉ። እጁ ከመሳሪያው ርቋል ብሎም አጋጣሚውን ሊጠቀም የሚሞክር አጥቂ ካለም የዚህ ሮቦኮፕ የጥይት ሲሳይ መሆኑ ነው። ሮቦኮፕ በጋዜጠኞች ካሜራ ወጥቶ መነጋገሪያ ከሆነ በኋላ ምናልባት አዲስ ዘዴም ይዞ ይመጣ ይሆናል ተብሎም ይጠበቃል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ በ ሃሳብ አስተያየት መስጫ ሳጥን ስር ኮመንት ስር ሃሳብ አስተያየታችሁ እንድትሰጡም እንጠይቃለን። በሌላ መረጃ እስካገኛችሁ ቸር ያሰማን።